ክቡራን አድማጮች እናንተ ታስታውሳላችሁ። በዚህ ሀተታ የጅቡቲ ፖሊስ የሰነድ አልባ ስደተኞች አፈሳ መጀመሩን አስመልክቶ ያጠናቀርነውን መረጃ ወደ እናንተ እናደርሳለን። ከአፈሳው ጋር የተያያዘ ቪዲዮ ደርሶናል፣ እሱንም የምናቀርብላችሁ ይሆናል። እንግዲህ ትኩስ መረጃዎች ወቅቱን ጠብቆ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ከጎን ያለችዋን የደውል ምልክቱን በመጫን እንድትከታተሉ ይሁን። በቀጥታ ወደ ሀተታው የማልፍ ይሆናል። የጅቡቲ ፖሊስ ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ገልጿል። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግሥት የተሰጠው ቀነገደብ በመጠናቀቁ እንደሆነ ጠቅሷል። በትናንትናው ዕለት የአገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን አመልክቷል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውንም ገልጿል። ቀደም ሲል የተሰጠው የአንድ ወር ቀነ ገደብ ሚያዝያ 25 2017 ዓ ም መጠናቀቁን ተከትሎ የሀገሪቱ መንግሥት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ ይታወሳል። በዚህም መሰረት በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫ ተጠቅሷል። ትናንት ተጀምሯል በተባለው አፈሳ የተያዙ መቶ የሚጠጉ ሰነድ አልባ ስደተኞች ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የሀገሪቱ ፖሊስ አስፈላጊው ማጣራት ከተደረገ በኋላ እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ገልጿል። በተጨማሪም በመጀመሪያው የአፈሳ ዘመቻ የተያዙት ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ ውሃና የሕክምና ክትትል እየቀረበላቸው መሆኑንም አመልክቷል። ሕገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብና ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስቧል። አሁን የተጀመረው የአሰሳና የአፈሳ ዘመቻ በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል መግለጫው አውስቷል። በትላንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ ማወቅ አልተቻለም። በነጋድ እስር ቤት ስለሚቀርብላቸው አገልግሎትና የሰብአዊ መብት አያያዛቸውን በተመለከተ እንደዚሁ የተጣራ መረጃ ማግኘት አልቻለም። ይህን የጅቡቲ እርምጃ ተከትሎ ከኢትዮጵያ መንግስት በኩል እስካሁን የተሰማ ነገር የለም። ጨው ሚዲያ በጅቡቲ ስለሚገኙ ሰነድ አልባ ኢትዮጵያውያን ሁኔታቸውን እየተከታተለ መረጃ ማቅረቡን ይቀጥላል። እንግዲህ ክቡራትና ክቡራን አድማጭ ተመልካቾች ለሰዓቱ የመረጥኩላችሁ መረጃ ይህንን ይመስላል። ስደተኞች ተይዘው ወደ እስር ቤት ሲጓጓዙ የሚያሳየውን ቪዲዮ ደግሞ ቀጥዬ አቀርብላችሁና

በሚቀጥለው መረጃ ደግሞ ከሰዓታት በኋላ እስከማገኛችሁ በያላችሁበት ቦታ ቸርቆዩኝ